አሁን የደረሰን ሰበር መረጃ የአክሱም ዩኒቨርሲቲ ሰኔት እና ቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ውሳኔ ማስተላለፋቸው ተሰማም። ቅዱስ ፓውሎስ ሆስፒታል ሚሊኒየም ህክምና ኮሌጅ ከግንቦት 5 2017 አ ም ጀምሮም በመደበኛ የህክምና ትምህርት ላልተገኙም የመጨረሻ ዓመትም ህክምና ተማሪዎችም የኮሌጅ ሰኔት ባደረገው አስቸኳይ ስብሰባም ከትምህርታቸው እንዲሰናበቱ መወሰኑ ተሰማ በእጃቸው የሚገኘው ንብረትም አስረክበው ከግቢ እንዲወጡም እንዲሁም አሳስብ ያለሁ ማለታቸው ተሰማ። መረጃ ተሰማ። ወላጅናት ወይዘሮ ሀና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታቸው ይቺ ሴትም ከእሷ ጋር እየኖረ ባለው ሌላ ወንድም ከአብራኳ የወጣቸውን የገዛ ሴት ልጇ ተገዳ እንደተደፈረችም ተነገረ። ይቺ ሴትዮ ልጇ መደፈሯ ስታውቅም እጮኛዋን በወንጀል እንዲቀጣ ማድረግ ሲገባትም የ11 ዓመት ልጇ ላይ ፈርዳ መረጃ ለማሰባሰብም በማሰብ ልጇ ላይ ጫና በመፍጠርም በድብደባ አካላዊ ጉዳት ከማድረስም በተጨማሪም ከአምስተኛ ክፍል የትምህርትም እንድታቋርጥም ተደረገ። በተጨማሪ ይቺ ልጅም ከትምህርቷ ገበታና ከጎረቤቶቿም በመነጠል ከ ማንም ሰው ጋር ምንም ግንኙነትም እንዳታደርግም በማድረግም ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ እሷ ጋር አብራ እየሄደችም እንደዚሁም ልጅቷ እየተንከራተተችም እንደምትገኝ ተነገረም። መረጃ ለመደበቅ በቂ ሆኖ ስላልተገኘም፣ በመጨረሻ በአብራኳ በወጣችው የገዛ ሴት ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳትም እጮኛዋን ከወንጀል ለማትረፍም መረጃ መረጃ ለማጥፋት ህዳር አንድ ቀን 2015 ዓ.ም ምራቱም ከጮኛዋ ጋር አብረው በመተባበርም የገዛ ሴት ልጇን በአሰቃቂ ሁኔታ ልጇን ደብድበው መግደላቸው እንዲሁም ተስ በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ዛሬ ባስተላለፉት መልእክትም በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት ያደረጉ ግጭቶችን ሰላማዊ ትክክለኛ መፍትሄም እንዲፈለግላቸው መልእክትን ማስተላለፋቸው እንዲሁም ተሰማሙ። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስትም ባስተላለፉት መልእክትም ህዝብን እንዲያስቀድሙ ጥሪ ማቅረባቸው ተሰማሙ። ይሁንና ጦርነቱ ማቆም የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህጻናትም ወደ ትምህርት ግብታቸው እንዲመለሱና የጤና አገልግሎትም እንዲያገኙ ማድረግ አስፈላጊ ነው ሲሉ መናገራቸው ተሰማም። በትጥቅ ትግል ስም የሚፈጸሙ ህገወጥና የኃይል እርምጃዎችም ሊቆሙ ይገባል ማለታቸው እንዲሁም ተሰማም። በመቀጠል የሰባ ካሬ ቤት ግንባታ አባላትና አመራሮች በድጋሚ ሰላማዊ ሰልፍን መውጠታቸው ተሰማ። አባላቱ ሐሙስ በጠሩት ሰላማዊ ሰልፍ ላይ ለስድስት ዓመታት የዘለቀው የመብት ጥያቄያቸው ቁርጥ ያለ ምላሽም እንዲሰጠው በምሬትም መጠየቃቸው ተሰማም። በሰልፉ ላይ ትግራይ የመሬት ጥበት የላትም የመኖሪያ ቤት ጥያቄ መሰረታዊ እንጂ የምኞት ጥያቄ አይደለም ማለታቸው ተሰማ። ለሰባካሪ የቤት ግንባታ እንጂ ለአፓርታማ አልተደራጀንም ብለው መናገራቸው ተሰማም። ፍትህ ለሰባካሪ የቤት ግንባታም ብለው መናገራቸው ተሰማ፣ የሚሉና ሌሎች መፈክሮችም ማስተጋባታቸው ተነገረም። ውድ አድማጮቻችንና ተመልካቾቻችን ለሰዓቱ የተሰሙና መደመጥ ያለባቸው ወቅታዊ ሰበር መረጃም ይህን ይመስል ነበር። በሌላ ትኩስና ወቅታዊ ሰበር መረጃም እስከምንገናኝ ድረስ በያላቸውበት ሰላም ቆዩልን። ቻናላችን አዲስ የሆናችሁ ሰብስክራይብ እና የደወል መለከቱን ምጫኑም፣ እንዲሁም ቤተሰብ ኢትዮጵያ ለዘለዓለም ትኑሩ።